አለይኩም እንዴት ናችሁ? ሰላም ናችሁ? እኔ ግን እዛው ቦታ ላይ ሆነኝ ነው ተመሳሳይ ቪዲዮ ምሰራው። አንድ ጊዜ ቆጥ ብዬ ሶስት ቪዲዮ ማለት ነው። ሰላም ናችሁ? ደህና ናችሁ? ያው ተመሳሳይ ልብሴ ከሆነ በርዕሱ ወቁት። እንግዲህ በምሰጠው ርዕስ መለየት ትችላላችሁ። አንዳንዴ ወይ ጠራሃይን ወይ ልብሴን የምቀያየረው ቪዲዮዎች ላይ ለምንድን ነው? ቪዲዮ እንድትለዩት ነው። የቱ ከየቱ እንደሆነ አንድ አይነት እንዳይሆንባችሁ ነው። ዛሬ ግን በተከታታይ ሶስት ቪዲዮ አንድ አይነት ልብስ ነው የሰራሁት። በርዕሱ ወቁት ማለት ነው። ዛሬ ይዤላችሁ የቀረብኩት ምንድን ነው ዲስ መኪና ስትገዙ ማየት። እጥር ያለች ምጥን ያለች እኔ እኮ አሁን ማንዛዛት አትቻሉ። ሰላሳ ደቂቃ ሀያ ደቂቃ ሀያ አራት ደቂቃ እያረኩባችሁ ሳትሰላችሁ አትቀሩም። እና እኔ ሁሉንም እንድታገኙት በቃ ምንም አይነት የህልም ፍቺ እንዳያመልጣችሁ እየነበረ ረጅም ቪዲዮ የምሰራው አሁን ግን ይችን ሰሞን ያመጣሁት አጠር አጠር አጠር ያሉ ናቸው። አስር ደቂቃ ራሱ አልሞላ እያለ ማለት ነው። እና ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ላይክ ስለምታደርጉ ከልብ አመሰግናለሁ። ለምትሰጡኛ አስተያየትም እንደዛው እንግባ ወደ ህልሙ። ወሪያ አዲስ መኪና፣ አዲስ መኪና በማየት በአንድ ወንድ ህልም ውስጥ ወይም በማንኛውም ሰው ህልም ውስጥ እንደገና እድገትን እና የራቀን እድገት ወይም ደግሞ የተዋቹትን እድገት እንደገና ወደ ህይወታቸው መመለስ ነው። ብቻ እድገትን ለውጥን ይገልጻል። የተከበረ ቦታ ማግኘት ሊያመላክት ይችላል። አንድ ሰው መኪና ከገዛ በኋላ ከተበላሸ መኪና ገዝቶ ወዲያው ሲበላሽ ወይም እንደተበላሸ ካየ ፍቹ ምንድን ነው? ከፋይናንስ መረጋጋት የፋይናንስ መረጋጋቱ ከጊዜ በኋላ እንቅፋቶች እንደሚመጡበት ወይም የገንዘብ ሁኔታው ተረጋግቶ ከነበረ ከጊዜ በኋላ እንቅፋት እንደሚመጡበት የሚያሳይ ማስረጃ ነው። አዲስ መኪና ገዝቶ ከተበላሸ እንዲሁም የተገዛው መኪና ጉድለት ያለበት ከሆነ ይህ የሀብት እጥረት ያመላክታል። የጊዜው ወይም አመታቱ ወይም የሚኖርበት ህይወት የሀብት እጥረት ሊያጋጥመው እንደሚችል ያመላክታል። መኪና ገዝቶ መኪናው ጎድለት ካለበት በህልም የቅንጦት መኪና መግዛት፣ የቅንጦት የምታምር መኪና መግዛት ይሄ ህልምን ማሳካት ቅንጦትን ለማግኘት ያለውን ጠንካራ ምኞት ቅንጡ ህይወት ለመኖር ያለውን ጠንካራ ምኞትና እንዲሁም ህልሙን ማሳካት እንደሚችል ያመላክታል። በስራውም ሆነ በግል ህይወት ውስጥ ስር ነቀር ለውጥ የሚያመጣ እንደሆነ ያመላክታል ማለት ነው። አሁን እዚህ ጋር የመኪናዎችን ዝርዝር ልግለጽ። የማርሴዲስ መኪና በህልም ውስጥ የሌሎችን ቅናት ያሳያል፣ ግን የቅንጦትና አስደሳች ህይወት ነው የምትኖሩት ሌሎች ግን ይቀኑባችኋል። ማርሲድስ መኪና በህልም ስትገዙ ካለማችሁ ማነው ፔጅ ገል ብቻ ነበርኩት። ጄፕ ስትገዙ ማለም ደግሞ ከፍተኛ ደረጃ ማግኘት ማለት ይሆናል። እንግዲህ ከፍተኛ ጄፕ መኪና መግዛት ትልቅ ደረጃ ላይ መድረስ ወይም ከፍተኛ ደረጃ ማግኘትን ሲገልጽ የሳሎን መኪና መግዛት ሳሎን የሚባል መኪና አለ። እናንተ ታውቁታላችሁ እኔ አላውቅም። የሳሎን መኪና መግዛት ሳሎን የምትባለው መኪና መግዛት ደግሞ በቤት ውስጥ ሰው ሰው ጭማሪ ወይ ልጅ ይወለዳል ወይ ሌላ ሰው መጥቶ ይቀላቀላቸዋል። የቤተሰብ መጨመርን ሊያንጸባርቅ ይችላል ወይም ሊገልጽ ይችላል አሉ። የሽቅድድም መኪና መግዛት ደግሞ እንግዲህ እነዚህ የሚሽቀዳደሙባት መኪና የለችም፣ ትንሿ እሷን በህልማችሁ ስትገዙ ማለም ደግሞ አላሚው ይከተለው የነበረውን ጠቃሚ ግብ ያሳያል። እንግዲህ በጣም የሚጠቅም ግብ ወይም ስኬት እየተከተላችሁ እንደሆነ ያመላክታል፣ የመሽቀዳደሚያ መኪና በህልም ስትገዙ ካለማችሁ። የልጆች መጫወቻ መኪና ስትገዙ ማለም ደግሞ ደስተኛ ህይወት እንደምትኖሩ ያመላክታል፣ ወይም ደስታ ወደ ህይወታችሁ ይመጣል፣ ልጆች የሚጫወቱበት መጫወቻ መኪና እሱን ስትገዙ ካለማችሁ። አንዲት ያላገባች ሴት ልጅ በህልሟ አዲስ መኪና ስትገዛ ካየች ይሄ አስደሳች ክስተቶች ወደ ህይወቷ እንደሚመጣ ያበስራታል። ህልሞ አዲስ መኪና በህልም ስትገዛ አዲስ ጅማሬን ለምሳሌ ፍቅር ግንኙነትን፣ ወይም ደግሞ መተጫጨትን ወይም ደግሞ ትዳርን ያመላክታል። አዲስ መኪና ላላገባች ሴት በህልሟ ውስጥ አዲስ መኪና ስትገዛ አዎንታዊ ለውጦች እና መልካም ዜና ወደ ህይወቷ እንደሚመጣ ለላገባች ሴት ይገልጻል ማለት ነው። በተጨማሪም ያላገባች ሴት ስራ ከሌላትና ስራ እየፈለገች ማለት ነው በህልሟ አዲስ ዘመናዊ መኪና እየገዛች እንደሆነ በህልም ካየች ይህ ማለት ብዙም ሳትቆይ አላማዋን ታሰካለች፣ ትልቅ ቦታ ላይ ትደርሳለች ማለት ነው። በተጨማሪም ውድና የቅንጦት መኪና ስትገዛ በህልም ከተመለከተች በጣም ውድና በቃ ቅንጦት ያለው መኪና በህልም ስትገዛ በህልም ከተመለከተች ምንድን ነው? ሀብትና ከፍተኛ ሀብታም የሆነ እንዲሁም ደግሞ በማህበራዊ ኑሮው ከሰዎች ዘንድ ከፍተኛ ስም ካለው ወንድ ጋር እንደምትጋባ ወይም ደግሞ በስራው ከፍተኛ ደረጃ ካለው ወንድ ጋር ትዳር እንደምትመሰረት ያመላክታል ማለት ነው። ነጭ መኪና አንድ ወንድ በህልም ሲገዛ ወይም ነጭ መኪና እንዳለው በህልም ከተመለከተ ወይም ሲገዛ ከተመለከተ አንድ ወንድ ማለት ነው። ፍቹ ምንድን ነው? በግንኙነት ውስጥ ተግባራዊ የሆነ ግላዊ የኑሮ ሁኔታ ንጽህናን ወይም ታማኝነቱን ያሳያል። ለምሳሌ በፍቅር ግንኙነቱ ታማኝ እንደሆነ፣ በስራውም ንጹህ ታማኝ ሰው መሆኑን ያመላክታል። አንድ ወንድ ነጭ መኪና እንዳለው ወይም ነጭ መኪና እንደገዛ ከተመለከተ ማለት ነው። በመኪና ውስጥ ያለው ነጭ ቀለም ግቦችን ለማሳካት ታማኝ ባህሪውንና ታማኝነቱን ያመላክታል። ነጭ መኪና ለነጭ ነጭ ቀለምና ነጭ መኪና ለወንድ ልጅ ታማኝነትን የልቡን ንጽሕና እንዲሁም ደግሞ በስራውም ሆነ በፍቅር ግንኙነቱ ታማኝ እንደሆነ ይገልጻል ማለት ነው። በአጠቃላይ ነጭ መኪና ካለመ በህይወቱ መረጋጋትን እና ሰላምን ይገልጻል። አንድ ወንድ በህልሙ ትልቅ ነጭ መኪና እየገዛ እንደሆነ ካየ ይህ የሚያሳየው ሰፊ ምኞቶች መኖር እንዳለው በጣም ሰፊ ምኞት እንደሚመኝና ፈጣሪ ከፈቀደ የምኞት እንደሚያሳካለት ያመላክታል። አዲስ ነጭ መኪና የመግዛት ራዕይ፣ አንድ ወንድ ነጭ መኪና ሲገዛ በህልሙ ከተመለከተ በግለሰቡ ህይወት ውስጥ አዲስ ምዕራፍ መጀመሩንም ሊያመላክት ይችላል። እንዲሁም ደግሞ የሆነ የፍቅር ግንኙነት መታደስ እንዲሁም አዲስ ጅምርንም ሊያመላክት ይችላል። ሌላው አንድ የማያውቀው ሰው አዲስ ነጭ መኪና ሲገዛ በህልሙ ከተመለከተ ሌላ ሰው ሲገዛ ማለት ነው። ይሄ ፍቺ ምንድነው? ሌላ ሰው ነጭ መኪና አላሚ ወንድ ነው። የሆነ ሰው ነጭ መኪና ሲገዛ የማያውቀው ሰው በህልሙ ከተመለከተ ለአላሚው ደስታ ይመጣል፣ ወደ ህይወቱ የሚያስደስት ነገር ይመጣል ማለት ነው። አንድ ሰው ወይም አንድ ወንድ ያገለገለ ወይም ያረጀ መኪና እየገዛ መሆኑን በህልሙ ካየ ለዛሬ፣ ለምንድነው ለወንዶች ብቻ እንዳትሉ፣ ብዙ ጊዜ ወንዶች ናቸው በመኪና ዙሪያ የሚያልሙት። ዝሮ ዝሮ ማለት ነው ያገለገለና ያረገ አሮጌ መኪና በህልሙ ሲገዛ ከተመለከተ አንድ ወንድ ማለት ነው። ፍቺው ምንድነው? ቀደም ሲል አግብታ ከፈታች ሰው ጋር ግንኙነት መጀመሩን ወይም ደግሞ ባሏ የሞተባት ሴት ጋር በቃ ከዚህ በፊት ወንድ የነበራት ወይም የፍቅር ህይወት የነበራት ሴት ጋር ግንኙነት እንደሚጀምር ወይም ደግሞ ፍቅር ውስጥ እንደሚገባ ያመላክታል ማለት ነው። ምክንያቱም ያረጀና ያገለገለ መኪና ሲገዛ ከተመለከተ ማለት ነው ሚስቱ አገብታ የፈታች ወይ ባሏ የሞተባት ወይም እንደዛ ነው ማለት ነው የሚያገባት ሚስት ሌላ። ቆንጆና የቅንጦት መኪና ከተመለከተ ደግሞ በጣም ቆንጆና ቅንጦት ምታምር መኪና በህልሙ ከተመለከተ ከሀብታምና ለጋስ ሴት ጋር ትዳር እንደሚመሰሩት ወይም እንደሚገናኝ ያመላክታል። አዲስ ጥቁር መኪና ስትገዛ ራስህን ማየት ህልም አለሙ። አዲስ ጥቁር መኪና በህልሙ ሲገዛ ከተመለከተ ይሄ ህልም ይሄ ፍቺ ምንድነው? ህልም አላሚው ጠቃሚ ቦታ እንደሚደርስ ወይም ትልቅ ቦታ ላይ እንደሚደርስ እና ምናልባትም ደግሞ ወደ ሌላ ሀገር ጉዞ እንደሚጀምር ወይም ደግሞ ጥሩ ትርፍ የሚያስገኝ ንግድ ስራ ውስጥ ወይም ፕሮጀክት ውስጥ እንደሚሳተፍ ወይም እንደሚሰማራ ሊያመላክት ይችላል ማለት ነው። አዲስ ጥቁር ቆንጆ መኪና ሲገዛ ካለመ ጉዞን ወይም በስራው ላይ ትርፍ እንደሚያገኝ ወይም በቃ ትልቅ ደረጃ ላይ እንደሚደርስ ያመላክታል ማለት ነው። አዲስ መኪና ሲገዛ ነጭ ከሆነ ብዙውን ጊዜ በስራተማሪ ተማሪ ከሆነ በትምህርቱ ትልቅ ቦታ ላይ እንደሚደርስ፣ ሰራተኛ ከሆነ ደግሞ በስራው ላይ ያለውን ጥሩነት ወይም በስነስርዓት ስራውን በአግባቡ እንደሚሰራ ያመላክታል። ይህም የመረጋጋትና የሃይማኖተኛነቱን ያመላክታል ማለት ነው። ምን አልባትም ደግሞ አዲስ ነጭ መኪና ሲገዛ ከተመለከተ መጪ ጋብቻ በሚመጣው ጊዜ ጋብቻውንም ሊያበስርለት ይችላል ማለት ነው። አንድ ወንድ ነጭ መኪና ሲገዛ አየ ማለት አንደኛ ሃይማኖተኛ ነው ማለት ነው፣ ሁለተኛ በስራው ታማኝ ነው ማለት ነው፣ ሶስተኛ ደግሞ ምናልባት የጋብቻ ሁኔታው ተቃርቧል ማለት ነው። ያላገባ ከሆነ ያገባል ማለት ነው። በአጠቃላይ ጥቁርና የምታመር መኪና ደግሞ ጉዞን በስራ ላይ ትርፍን እንደገና ትልቅ ደረጃ ላይ መድረስ ነው። ነጭ ነገር ብዙ ጊዜ የሚያመላክተው ምን ነው ሃይማኖተኛነትና የልብን ንጽህና፣ በተለይ ወንድ ከሆነ ደግሞ ታማኝነቱን ይገልጻል። ጥቁር ነገር ለመጀመሪያ ጊዜ ቆንጆ የሆነ መኪና ላይ እና ለወንድ ላይ ሲፈታ ነው። ሌላ ላይ ግን በልብስ በአንዳንድ ነገሮች ጥቁር ነገር ችግሮችን አመላካች ነው። እዚህ ጋ ግን ጥቁር መኪና ለጉዞንና ትልቅ ደረጃ ላይ መድረስ ያመላክታል ማለት ነው። ስለተከታተላችን ከልብ አመሰግናለሁ። በቀጣዩ ቪዲዮ ደግሞ በነገራችን ላይ መኪና ሰፊ ዝርዝር ያለው ቪዲዮ ሰርቻለሁ፣ በመኪና ዙሪያ ሊንኩን ከታች ከኮመንት ስራ አስቀምጥላችኋለሁ። እዛኛው ላይ ህልማችሁ ላይ ስታውጡ፣ እዚኛው ላይ ደግሞ ታገኛላችሁ ማለት ነው። ሁለት ሁለት እያደረኩ የምሰራው ህልም ፍቺዎች ብዙ ናቸው። ተፈቶ ተፈቶ መቼም የሚያልቁ አይመስለኝም እና ቢያንስ ሁለት ሶስት እያደረግን የማቀርበው ምንድነው፣ እዛ ካጣችሁት እዚ እዚህ ካጣችሁት እዛ እያላችሁ እንድታገኙት ነው። ይሄ ለሁለተኛ ጊዜ ነው በመኪና ዙሪያ የምሰራው ሌላኛውን ሊንክ አስቀምጣለሁ። እዚህ ሊንክ ካገኛችሁት እሰየው፣ እዚህ ካላገኛችሁት ደግሞ ከሌላኛው ቪዲዮ ታገኛላችሁ። ስለተከታተላችሁን ከልቦ አመሰግናለሁ። ደህና ቆዩ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር እያደረጋችሁ አበረታቱን። ቻ